ጓደኞች እንዴት ናችሁ? ደህና ናችሁ አላችሁ? ምን ያለው ማለት ነው። ዛሬ እንደምታወት ዶናት እየሰራሁ ነው። ይኸውላችሁ ቆንጆ ዶናት ነው ይዤ ወጥቻለሁ። ሲያምር! እናንተም ሰርታችሁ ሞክሩት። ትወዱታ አላችሁ ማለት ነው። ጓደኞች በጣም አሪፍ እና ቆንጆ የሆነ ዶናት ሰርታችሁ ሞክሩት። ይዛለች ሁለት ናቸው። ከላይ ስኳር መጠቀም ትችላላችሁ፣ ከካው መጠቀም ትችላላችሁ። እኔ በትንንሹ ነው የሰራሁት፣ እናንተ ከፍ ከፍ እያደረጋችሁ መስራት ትችላላችሁ። የሚፈልጉት የኔ ትንንሽ ነው፣ በእንደዚህ መልኩ የሰራሁት ግን በጣም ያምራሉ ማለት ነው። አያችሁ፣ በጣም ነው ደስ የሚሉት። መስሪያ ስኳር ታጭቻለሁ ማለት ነው። እንትን ስኳር ፈይታችሁ እንትን ትም ትም ማረግ ትችላላችሁ ማለት ነው። ም ሰርቻለሁ ማለት ነው። ደግሞ ነው መጀመሪያው፣ ሰብስክራይብ እያረጋችሁ ተቀላቀሉ ማለት ማለት ነው

አድርጌ ከስኳሩ ጋር ማለት ነው። ስኳሩን ፈጭቸዋለሁ ስኳሩ ፈጭቼ ነው። አንድ ብርጭቆ ተግማሽ ነው ይሄ የሚታየው ማለት ነው። አንድ ብርጭቆ ተግማሽ ብቻ ነው የሰራሁት። አንድ ኒዶ፣ አንድ ማንኪያ ኒዶ መካከለኛ ማለት ነው። ይሄ በጣም ትልቁ ማንኪያ ሳይሆን ወይም ፕላስቲክ ምናምን ካለ እኔ በፕላስቲክ ነው የተጠቀምኩት። ፕላስቲክ ማንኪያ ማለት ነው። አንድ ማንኪያ ካሜራ አንድ ማንኪያ ኒዶ አንድ ማንኪያ ደግሞ ምንድነው? አንድ ማንኪያ ካሜራ አንድ ማንኪያ ስኳር አንድ ማንኪያ ኒዶ ብያችዋለሁ፣ አይደለም እና ደግሞ አንድ እንቁላል ከሁሉም አንዳንድ ማለት ነው። ያኔ ከሁሉም አንዳንድ ተጠቀሙ። አንድ እንቁላል ጨምሬያለሁ። በጣም አሪፍ ነው እንደምታዩት ማለት ነው። አንድ ማንኪያ ካሜራ፣ አንድ ማንኪያ ነው። እንደገና ደግሞ ግማሽ ቢኪንግ ፓውደር፣ ትንሽዬ ፋኔሊያ ለእንቁላሉ ሽታ ማለት ነው ውዶቼ። ያው ሴትዮዋ ትመጣለች ብዬ ወደዛ እንትን እያልኩ ነው። ብዙ ስልክ አልፈቀደችልኝምና ለዛ ነው። አሁን ራሱ ስልኬን ይዤ ወደዛ ሲሄድ አይታኝ ምን ልታደርጊ ይዘሽ ገብተሽ ነው ምናምን አለችኝ። አይ የሆነ ነገር ማየት ፈልጌ ምናምን እናያልኳት ማለት ነው። ገባችሁ እና እንደዛ ነው። ተጎኔ የሆኑ ና አበረታችሁኝ፣ ዘይሩኝ ማለት ነው። ዘይራችኋለሁ፣ አብረን እንደግራችኋለሁ። አሰራሩን ከፈለጋችሁ ደግሞ ኮሜንት አስቀምጡልኝ፣ አዳዲሶች እሰራላችኋለሁ ማለት ነው። እንዴት አድርጌ እንደሰራሁት ያው ነግሬያችኋለሁ። ሌላ የተለየ ነገር ጨመርኩት ነገር የለኝም። ካሜራ ኔዶ ፊቱን ባውጥር ፈንሊያ ይሄ አንድ እንቁላል ዱቄት ናቸው የሚያስፈልጉት፣ እና ስኳር ፋይታቸው ያ እንደዚህ ማለት ነው። ሰርቶት አይደለም እንደዚህ አድርጌ ሰርቻለሁ ማለት ነው። ይህ በሳምቡስ ላይ ሳይሆን ደሞ ቆዳ ላይ ነው የማስቀምጠው፣ አድርጌ ነው ማለት ነው። አላችሁ ላይክ እና ሰብስክራይብ ያደርጉ